አንደኛው ስሙ ጠፋኝ፣ ከባድ ስም ነው። የሆነ ጫት ምናምን የሚሸጥበት ቦታ ድሬዳዋ እና አዲስ አበባ ነው የፌዴራል መቀመጫ። ስለዚህ ድሬዳዋ ካያችሁ፣ የድሬዳዋን ህዝብ ለመያዝ ለድሬ ሰዎች ብዙ ጊዜ ስልጣን ይሰጣል። ቢኮዝ ኮንትሮባንዱ ምናምን የሚገባ በዛ ነው። ስለዚህ ድሬዳዋን ህዝብ ለማስደሰት ስለተፈለገ ነው የፌዴራል መንግስቱ እንደዚህ አይነት ነገር እየሰራ ያለው። ግን በጃኔ አለ በጃኒ በጃኔ አይደለም፣ እንደዚህ መደረግ ያለበት ለመናገር አቃለው። ድሬዳዋዎች በጣም ከባድ ሰዎች ናቸው። ድሬዳዋዎች ከፈነዱ ብልጽግና ማ ይሄን አያረግም። አብይ ምንድን ነው አብይ አያውቅም እንዴ ሁሉ ነገር ሲደረግ። ጃኒ ማለት እኮ ከአብይ ከአብይ እኩል እኮ ታዋቂ ናት። ስለዚህ አንድ ኮፍያ ምን ነው እያወራው የነገርኳችሁ መልእክቱን ፍላወርስ እንትን ስጡ፣ ኮፊያ ስጡ ከማን ቀሽም ሁሉ ጅቦ ከአንተ ፍቅር ይዞኛል። ደውይልኝ ማናች ተተከይ በውስጥ አንቺ ፍቅር ፍቅርሽን የኢትዮጵያ ነገር በደንብ አረጌ ስለማውቅ ደውዬ አናግሬ ነው። ባደወይ ደውዬ ባለስልጣን አናግሬ ነው እና ሳናግራቸው ድሬዳዋን በጣም የሚፈራ ነገር ነው። የድሬዳዋ ሕዝብ በጣም በጣም በጣም ከተነሳ ተነሳ ነው። ከተነሳ ተነሳ ነው። መንግስት፣ በጣም ብርቱካን ይላል፣ ብርቱካን ብርቱካን ብርቱካን። በቃ እዚህ ጋር ሊያሰማኝ እኳ አልቻለም። ስለዚህ ቤተሰብ ጃኒን መቀጣጫ ለማድረግ የፈለጉበት ምክንያት የድሬዳዋዎች ተጠየቁ። አብይ፣ ደግሞ የብልጽግና መንግስት ደግሞ እንደምታውቁት ከድሬዋ ጋር በጣም በኢኮኖሚ በብዙም ነገር ያ ስለሆነ ምንድን ነው የሚያደርጓቸው? ስልጣን ይሰጧቸዋል። ስልጣን በስልጣን ነው የሚይዟቸው። የድሬን ህዝብ እንትን እንዳይ የድሬዳ ህዝብ እንዳይነሳ የድሬዳ ህዝብ ከተነሳ ችግር እንደሚፈጥርባቸው እንደማያቆሙ ስለሚያውቁ፣ ስለዚህ ይህን ካላደረጉ ይህን ካላደረጉ ማለት ነው ችግር እንደሚፈጠርባቸው ስለሚያውቁ ለዚህ ነው የተደረገውና ያሳዝናል። ይህ ፋክቱ ነው። በኢትዮጵያ ህግ ደግሞ የሆነ ማህበረሰብ ተሳደባችሁ ከተባላችሁ ትታስራላችሁ። ያሳስራል ያሳስራል። ግን እኔ የገረመኝ ምንድን ነው፣ ለምን ሌሎች እኮ አሉ። ጃኒ በዚህ እን በጣም ይቅርታ ጠይቃለች። እኔ እስቃለሁ እውነት ለመናገር ለአሜሪካ ስላለው ወር ሁለት ወር ቢያስሯት ሱስ ለምዳ ነው የምትወጣው። ድሬዳዋ ውስጥ ይቃማል አሉ እስር ቤት ውስጥ። ታውቃለህ አይደል በሀይለኛው ነው ሚላችሁ። እኔ ሁን ድሬዳዋ ማህበረሰብ ሰየቃም ምናምን የሚመቹኝ ድሬዳዋዎች በጣም ነው የሚመቹኝ አላቭ ዘር ስፒሪት መንፈሳቸው ደስ ይለኛል፣ አወራራቸው፣ ምናምን ጨዋታቸው፣ በቃ ፍሪ ናቸው ምናምን ናቸው፣ በጣም ቅን ሰዎች ናቸው። ስለዚህ ኔ በነን ለመናገር በጃኒ ላይ ይጨክናሉ ብዬ አላስብም። አንደኛ ህዝቡ አይደለም ባዶ፣ ወይ ህዝቡ አይደለም እንደዚህ ያደረገው። ስለ ጌሙ በእናቶት ሶስት ሽኮ አልገባንም ሁ ላከሽፍ ነው አንተ ደንቆሮ፣ አይገባም እንዴ እንዴት ነው የሚያከሽፉኝ? እንደዚህ አይነት ጨዋታ አለ እንዴ? ፓስተር ያ እንዴ ባክቱ ባወል በስታ ረብጥሪ ነው የምንጫወተው? ምንድን ነው? ቤታዩ ስትገባ ንገሩኝ ጋይስ። ቤታዩ ጋር እንቀጣቀጣለን ዛሬ። ጋሩ ምንትን አሉት? ቀጠሩ ነው ቀጠሩ አይደለም እንዴ ነገርኩ። ያንጋፋንጋፋ ጌመሮችን እያንቀጠቀጥኩ ነው። ብዙ ጊዜ ለጥቃቅን ሲሆን አይሰጥም ሁኛ እኔም ማመዳም ይጋጣላለሁ በቃ እንኳን አቁሙ እ ተርፋለው ግን ፓስተር ፓስተር፣ ትርፎትን መናገር አይፈልጉም። እስቲ የኔ የት ናችሁ? እዚህ ጋር ደብል ነው። እኔ በሀቅ የመጣው ሰው ነው በሀቅ የመጣው ሰኝ እኮ ስንት ሰሩ ፓስተር፣ እኔ አሁን የምሰራውን እናገራለሁ። አሁን ለምን መሰላችሁ ጋይ፣ እኔ አስቂያችሁ ዋጫዎቻችሁ ምን ብዬ ነው፣ ስራ ነው ስራ አቁሜያለሁ። ይሄ ነው ስራዬ። አራት ልጆች አሉኝ። አራትበትኑት ለምን ሲባል እንዴት? ምንድን ነው አበባ በአበባ እናውራ አይደል እናውራ አይደል አንዴ አንዴ ምን አሉኝ። እሺ ፓስተር ይቀጥሉ። ቤተሰብ በስልጣን ላይ ያለው ታከለውማ ተመልሶ ስልጣን ላይ ያለው። ጌታቸው ረዳ ያን ሁሉ ነገር ብሎ ሀገር ማህበረሰብን፣ የአማራ ማህበረሰብን እንደ ማህበረሰብ ወይም ደግሞ ኢቨን ብዙ ነገር አርጋችሁ አብይም የትግራይ ማህበረሰብ የቀንጅቦች ምናምን ብሎ ስንተናገር፣ ስለዚህ ለምንድን ነው በህፃናቶች ላይ እንደዚህ የምጠነክሩት? እና ፕሊዝ የብልጽግና መንግስት ፕሊዝ ፕሊዝ ፕሊዝ ፍቷት፣ ፍቷት። ይደብራል። እኔ እንደ አንዳንዶች ለአባብ ስባት አልፈልግም፣ ለአባብ ስባት አልፈልግም። እኔሁም መናገር አቅቶኝ ያለም ፌ ግን፣ በቃ ፍቷት፣ ፍቷት። ትክክል አይደለም በቃ የእጅ ወለምታ ነው ብላችሁ ፍቷት። ተሳስተን ነው ብላችሁ ፍቷት። ገባችሁ? ተሳስተን ነው ብላችሁ ፍቷት። ፌር አይደለም። ቤተሰብ ኮፒ ሊንክ አድርጉ። መሆናችሁ ነው። ኮፒ ሊንክ አድርጉ። ታፕታፕ አድርጉ። ረገጣ የለም እዚህ ቤት። እዚህ ቤት ረገጣ የለም። አንራገጥም እዚህ ቤት አንራገጥም። ኦኬ ረገጠ የለም። ጊፍተሮቻችን ግን እርገጡ ካሉ እንረግጣለን። ጊፍተሮቻችን እርገጡ ካሉ እንረግጣለን። አንድ ጊፍት ቤታየው ላክ እያለች ነው። ላኪ በሏት። እንዴት እንምልክላት? ኔ እራሷት ላክ እየፈሩ አንጫወትም ካሉ ምንም ችግር የለም። እኔ አሁን እኔ እንትን ብዬ በቃ እኔ በኋላ ደግሞ እዮዳብ ሰው አስፈራርቶ እንደዚህ አድርጎ ልትሉኝ ነው። ይህን ነው የምለው። ስለ ጃኒ ከዚህ በላይ መናገር አልፈልግም። አመሰግናለሁ የብልጽግና መንግስት ስላዳመጣችሁኝ።